ሰላም ውዴት ቴሌቪዥን ተመልካቾቻችን፣ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከህይወት ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። አስጨናቂ ሀብታሁን መረጃውን በመምራት ከእናንተ ጋር እቆያለሁ። አብራችሁን ቆዩ። የወላይታ ቀጠና የደቀ መዝሙራዊ አመራር የአሰልጣኞች ስልጠና ና የምረቃ ስነስርዓት በወላይታ ሶዶ ጠረጴዛ ግቢ ተካሄደ። ባልደረባችን ሮማን ከሊል ተጨማሪ አላት። በወላይታ ቀጠና ላለፉት ሁለት ዓመታት በ17 ቤተ ክርስቲያናት ህብረት ማዕከላት የሰለጠኑ ከአምስት መቶ በላይ ከአጥቢያዎች የተውጣጡ መሪዎች ደቀ መዝሙር አድራጊ ስልጠና ተከታትለው በክፍል ትምህርት ና በተግባር ያጠናቀቁ ጥቅምት 142018 ዓ.ም በወላይታ ቀጠና ጽህፈት ቤት በጠረጴዛ አዳራሽ ተመርቀዋል። በተካሄደው መርሃ ግብር ላይ መጋቢ ዮናስ ጋንታ የቀጠናው ጽሕፈት ቤት አገልጋይ የፕሮግራሙን ጸሎት በማድረግ ዘማሪ ፌሶን እንድሪያስ በዝማሬ ካገለገሉ በኋላ የቀጠናው ምክትል ዋና ጸሐፊ የሆኑት ወንጌላዊ ያሲንኛ የእግዚአብሔርን ቃል ዮሐንስ ወንጌል ምዕራፍ 15 ከቁጥር 16 ያለውን በማንበብ የተመረጥነው ደቀ መዝሙር ለመሆንና ለማድረግ ነው በማለት ንግግር አድርገዋል። የቀጠናው ዋና ጸሐፊ የሆኑት መጋቢ አብርሃም ቦታ የእንኳን አደረሳችሁ መልእክት በመክፈቻ ንግግር ካደረጉ በኋላ የወላይታ ቀጠና በዚህ ጊዜ በተሃ አዲሱ ጎዳና ላይ መሆኗን አንስተው የትኩረት አቅጣጫዎችም ምዕመናን ደቀ መዝሙር ማድረግ በመሆኑ ደቀ መዝሙር አድራጊ መሪዎችን ማዘጋጀት የተጣለብን አደራ ነው ብለዋል። በመቀጠልም የቀጠና ዋና ሰብሳቢ አቶ አዳነ አርባ ለተመራቂና ለቤተሰቦቻቸው እንኳን አደረሳችሁ በማለት በብሉይ ሆነ በአዲስ ኪዳን እንዲሁም በጥንት ቤተ ክርስቲያን የቀደሙ መሪዎች፣ አገልጋዮች ለደቀ መዝሙርነት አገልግሎት ቅድሚያ ይሰጣሉ። ስለሆነም እኛም ለዚህ አገልግሎት በቂ ስፍራና ትኩረት ልንሰጥ ይገባል ብለዋል። እንዲሁም የእግዚአብሔርን ቃል ከሁለተኛ ጢሞቴዎስ ምዕራፍ ሁለት ከቁጥር አስራ አምስት ያካፈሉት ደግሞ የዓለም አቀፍ መንፈሳዊ መሪዎች መጋቢያን አገልግሎት ፕሬዚዳንት የነበሩት ዶክተር ሊ ወርልድ በመልእክታቸው ሶስት ነገሮችን መጠንቀቅ አለብን ብለዋል። አንደኛው በምናድርገው እግዚአብሔር ይከብራል ወይ? ሁለተኛው የተሰጠንን በትክክል እየሰራን ነው ወይ? ሶስተኛው የእግዚአብሔርን ቃል በአግባቡ እየተገበርኩ ነው ወይ በማለት ጉባኤውን የመከሩ ሲሆን የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ትምህርት መምሪያ ኃላፊ የሆኑት መጋቢ ከተማየው አንጁሎ ለተመራቂዎች የአደራ መልእክት በማስተላለፍ በቤተ ክርስቲያናችን ስርዓት መሰረት ተመራቂዎችን ቃል ኪዳን አስገብተዋል። በመጨረሻም የክፍሉን አገልግሎት በትኩረት ለመሩት ለመጋቢ ጎጎሻና ና የቀጠናው ጽህፈት ቤት የማበረታቻ ስጦታ በመስጠት በስልጠናው ከፍተኛ ንቅናቄ በመፍጠር ቀዳሚ ለሆኑ ለሶስት ህብረቶች አንደኛ፣ ቦሎሶ ሶሬ፣ ሁለተኛው ሶዶ ዙሪያ፣ ሶስተኛው ሁምቦ የማበረታቻ ሽልማት በመስጠት ቡራኬ በማድረግ ምራቅብሩ ተጠናቋል። ይህ ስልጠና ለዘጠነኛ ዙር ነው። በወላይታ ምረቃ ትላንትና የተካሄደው ምረቃ ለዘጠነኛ ዙር ነው ያካሄድ ነው። በዚህ ምክንያት በቤተክርስቲያናችን ከፍተኛ መንፈሳዊና ማህበራዊ እንዲሁ ሁለንተናዊ ለውጦችን እያየንበት ነው ያለው የወላይታ ቀጠና ቃሎት ቤተክርስቲያን ትልቅና ሰፊ ቤተክርስቲያን እንደመሆን አመጠን ከ500 አጥቢያዎች 500 ደቀ መዝሙር አድራጊ መሪዎች በዚህ ዙር አስመርቀናል። ከ20 ማዕከሎች አሉን። ከ20 ማዕከሎች 16 ማዕከላትን በዚህ ዙር ደርሰናል። በሚቀጥለው የቅሩትን ከበር በማድረግ ስልጠናውን ለማስቀጠል እንፈልጋለን። በወላይታ ቀጠና ቃለ ሕይወት ቤተክርስቲያን ስር ብዙ ክፍል አገልግሎቶች አሉ። ከነኛ አንዱ እኛ በእኛ ደረጃ ትምህርትና ስልጠና ብለን የምናየው ዘርፍ አገልግሎት ክፍል አለ። በዛ ውስጥ ደግሞ አንዱ መሪዎችን ደቀ መዘሙር ማድረግ እንዲሁም ደግሞ ደቀ መዘሙር አድራጊ መሪዎችን ማፍራት ነው። በዚህ አገልግሎት ላይ እግዚአብሔር እስካሁን ድረስ ወላይታን በብዙ ባርኳል። በዚህ አገልግሎት ያለፉ ናቸው። ወደ መሪነት አሁን እየመጡ ያሉ በአጥቢያም፣ በህብረት ደረጃም በቀጠናም ወደ መሪነት እየመጡ ሰዎች ደቀ መዘሙር አድራጊ መሪዎች ስልጠና ያለፉ ሰዎች ናቸው። ያ አንዱ ነው። በዚህ ደግሞ ያየነው ምንድን ነው፣ እግዚአብሔር ይመስገን ቤተ ክርስቲያናችን አሁን በታዲሶ ጎዳና ላይ ናት። ይህንን ስልጠና ያለፉ ሰዎች በዚህ በመሪነት ውስጥ ደግሞ ተካቶ ለታድሶ ምቹ ሆኖ አግኝተነዋል። ይህ ሁሉ ሆኖ እያለ ደግሞ በዚህ አሁን በተደረገው ምረቃ ስነ ስርዓት ላይ ከአምስት መቶ በላይ አጥቢያ ተሳትፈዋል። በሁሉም አጥቢያ ላይ ጻፊ ሆኖ በአጥቢያ ቤተ ክርስቲያን ላይ እየመሩ እያገለገሉ ያሉ ወንድሞቻችን ናቸው በስልጠናው ላይ የተሳተፉት በ17 ህብረት ነው የተሳተፉት እንግዲህ በዚህ ስልጠና ላይ የተሳተፉ ሰዎች ላለፈው ሁለት ዓመት የሚሰጠውን ኮርስ ፒላሮችን ጨርሶ በመሰልጠን ሌሎችን ደግሞ ሄዶ በተግባር ስራዎችን በመስራት ስልጠናዎችን በተግባር በመስጠት አርአያ በመሆን ፍሬው ልክ በህይወታቸው ላይ ታይቶ ነው ለምረቃ የበቁት እና በዚህ አገልግሎት እግዚአብሔር ቤተክርስቲያናችን በብዙ እየረዳ ነው። የመሪነት አገልግሎት አሁን በጣም እኛ አሁን ታዲሶ ከፈለግንባቸው መስኮች አንዱ የመሪነት አገልግሎት ነው። በጣም ታዲሶ ያስፈልጋል ብለን የትምህርት ታዲሶ ያስፈልጋል ብለናል። የህይወት ታዲሶ ያስፈልጋል ብለናል። የመሪነት ታዲሶ ደግሞ ትልቁን ድርሻ የሚወስድ በመሪነት ታዲሶ ሲመጣ መታደስ ሲመጣ ሰዎች በተለያዩ አንግሎች በተለያዩ አቅጣጫዎች የሚታደሱበት አኳን አለ። ስለዚህ በጣም የፈለግንበት እግዚአብሔር ከግብ እያደረሰን ነው ብዙ መልካም ነገሮችን እያየን ነው። አሁን እነኚህ የተመረቁ ሰዎች ከተመረቁ በኋላ አሁንም በአጥቢያ ላይ መሪዎች ናቸው። ነገን በመሪነት የሚቀጥሉ ናቸው። ካረፉ በኋላም እግዚአብሔር በሚሰጣቸው ቤተክርስቲያን በሚሰጠው እድል የሚያገለግሉ ናቸው። እያደጉ እስከ ክርስቶስ ድረስ የሚያገለግሉ ሰዎች ናቸው እና በዚህ በዚህ አይነት ሁኔታ ተመርቀው ደግሞ እንዲሁ ከመንገድ የመጣ ሰው መሪ ሳይሆን በዚህ የሰለጠነ ሰው እግዚአብሔር በሰጠው ጸጋ ማገልገል የሚችል ሰው መሪ ደግሞ እየሆነ ሲመጣ ክርስቶስ የሚፈልገው ይሄ ነው። ቤተ ክርስቲያን የምትፈልገው ይሄ ነው። ለታድሶ የሚያስፈልገው ይሄ ነው እለዋለው። ይሄንን ስልጠና የሚመራውን ክፍሉን የሚመሩትን፣ ጎን ለጎን ደግሞ የሚደግፉትን፣ በወላይታ ቀጠና ስር ባለው በሁሉም ህብረቶች ላይ ይሄንን ስልጠና የሚያስተባብሩትን፣ በአጥቢያ ደግሞ ወርዶ የሚያስተባብሩትን በዚህ አጋጣሚ ማመስገን ይፈልጋለሁ። ኢትዮጵያ ቃለ ሕይወት ቤተ ክርስቲያን ክርስቲያናዊ ትምህርት መምሪያን ማመስገን ፈልጋለሁ። እንደ መዋቅር ደግሞ ዋናውን ጽሕፈት ቤት ማመስገን ፈልጋለሁ። በወላይታ ቀጠና ደግሞ አብሮ የሚያገለግሉትን አሁን ክፍሉ ያንን ፕሮግራም ቢመራም እንኳን እንደ ወላይታ ቀጠና ሁሉም ዲፓርትመንት ይሳተፋል በዚህ ላይ። ስለዚህ ማመስገን ይፈልጋለሁ። እግዚአብሔር አምላክ ይባርካችሁ እላለሁ። በዚህ አጋጣሚ ደግሞ ህይወት ብንም ማመስገን ይፈልጋለሁ እዛ በህይወት ቲቪ ላይ የሚያገለግሉ ወንድሞችን እህቶችን እስከ ዋና መሪዎች ድረስ ያሉትን እግዚአብሔር ይባርካችሁ ማለት ይፈልጋለሁ። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን በስልታዊ እቅዷ መሰረት የቤተክርስቲያንን ቁጥር በእጥፍ ለማሳደግ ተልዕኮ ይዛ በራእይ የተነሳችውን ለመደገፍ የመሪዎችን ብቃት ማሳደግ አስፈላጊ በመሆኑ በዚህ ሂደት ደቀ መዝሙር አድራጊነት ላይ ሲሰለጥኑ ቆይተዋል። በነሱ ስር ደግሞ ብዙዎች በአጥቢያ ቤተ ክርስቲያን ውስጥ ተደራጅቶ የደቀ መዝሙር አድራጊነትን ስልጠና እየወሰዱ ይገኛሉ። ከሴቶችም ከወንዶችም ይህንን ስልጠና ሲከታተሉ የቆዩ ናቸው የተመረቁት። ስለዚህ ይሄ ምረቃ እግዚአብሔርን ያመሰገንንበት፣ እግዚአብሔርን ያከበርንበት በብዙ መቶዎቹ የሚቆጠሩ ደቀ መዛሙርት እያደጉ የማባዛ ስራ ላይ ስለሆኑ ይሄ ልምድ ለኢትዮጵያ ቃለ ሕይወት ቤተ ክርስቲያናት በሙሉ እንዲሁም ለሌሎችም አብያተ ክርስቲያናት ምሳሌ ይሆናል ብዬ ተስፋ አደርጋለሁ። በዚህ ሂደት ውስጥ በስልጠናው የተሳተፉትን ያሰለጠኑትን፣ እንዲሁም ትልቅ ትኩረት ሰጥተው በዚህ ስልጠና ጎን የቆሙትን የወላይታን ቀጠና መሪዎችን፣ ስራ አስፈጻሚ አባላትን፣ ቁልፍ መሪዎችን ሁሉ እግዚአብሔር ይባርካችሁ ማለት እፈልጋለሁ። በስልጠናው ድጋፍ የሰጡትን ሁሉ፣ በዋና ጽህፈት ቤት ያሉ መሪዎችንም እግዚአብሔር ይባርካችሁ ማለት እፈልጋለሁ። እንዲሁም በደቀ መዝሙርነትና ክርስቲያናዊ ትምህርት መምሪያ ውስጥ ያሉትን በዚህ በስልጠና ውስጥ ዋጋ የከፈሉትን ሁሉ በተለይም ወላይታ ቀጠና ደግሞ ይህንን የደቀ መዝሙር አድራጊነት ስልጠና በማስተባበር በማሰልጠን በየህብረቶች ብዙ ትጋትና ሩጫ አድርገው ይህንን ስራ ስኬታማ እንዲሆን ጌታ የተጠቀመባቸውን አገልጋዮች ሁሉ እግዚአብሔር ይባርካችሁ ማለት እፈልጋለሁ። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ሁለንተናዊ የልጆችና የወጣቶች አገልግሎት ስልጠና በማዕከላዊ ስምጥ ሸለቆ ሲኖዶስ ተሰጠ። ባበር በዋናው ጽፈት ቤት የልጆችና ወጣቶች መምሪያ በኩል ሲሆን ከሲኖዶስ ከሰበካዎችና ከማህበረ ምዕመናናት የተወጣጡ መሪዎችና የልጆችና የወጣቶች አገልጋዮች ተሳትፈዋል። ከስልጠናው ጎን ለጎን ለልጆችና ለወጣቶች አገልግሎት የሚጠቅሙ ታቅዶ የተሰራበት ላለው ቤተ መጽሐፍትን በእያንዳንዱ ማህበረ ምዕመናን የማስጀመር ራዕይ የሚረዱ የልጆች መጽሐፍ ቅዱሶች፣ የወጣቶች ማስተማሪያ መጽሐፍቶች ለአገልጋዮችና ለምእመናን ለደቅ መዛሙርትና ለሌሎች ለቤተ ክርስቲያን የስነ መለኮታዊ አስተምሮ የሚረዱ የ የተለያዩ መጽሐፍቶች በመምሪያው በኩል በድጋፍ መልክ ተሰጥቷቸዋል። ከስልጠናው በኋላም በካራት ከተማ የወንጌል ስርጭትና የከተማ ጽዳት አድርገዋል። መረጃውን ከቤተ ክርስቲያኒቱ ማህበራዊ ድረገጽ ያገኘ ነው። ወንጌል ለኢትዮጵያ በሚል ርዕስ አዲስ የጎዳና ላይ ስብከተ ወንጌል አቀራረብ ፕሮጀክት ይፋ ሆነ። ባልደረባችን ሮማን ከሌል ተጨማሪ አላት። በመጽሐፍ ቅዱስ ሐዋርያ ሥራ ምዕራፍ ስምንት ከቁጥር 26 እስከ አርባ ላይ ባለው የኢትዮጵያዊ ጃንደረባ ታሪክ ላይ ተመስልቶ፣ አዲሱ የጎዳና ላይ ስብከተ ወንጌል ፕሮጀክት እግዚአብሔር ለሰው ልጆች ሁሉ ወንጌልን ለማድረስ ያለውን ሁሉ አቀፍ እቅድ እንደሚያሳይና ወንጌል አይሁድ ብቻ ሳይሆን ለሰው ዘር በሙሉ መሆኑን ለማስረዳት የሚሰራ እንደሆነ ተገልጿል። የወንጌሉ ዋና መልእክት የሆነው መልካም ዜና በአዲስ አቀራረብ ወደ ህዝብ ለማድረስ ላይ የሚሰራው ጌታ ኢየሱስ ክርስቶስን በመስቀል ላይ እንደሞ ሞተና በሶስተኛው ቀን ሞትን ድል ነስቶ እንደተነሳ በአዲስ አቀራረብ ለማስረዳት እንደሚጥር የሚያውጅ መሆኑን የፕሮጀክቱ አነሳሽ ወንድም ጥበበ አክሊሉ ተናግሯል። ኢትዮጵያዊው ጃንደረባ ሲያነበው ትንቢተ ኢሳያስ ምዕራፍ 53 ከቁጥር ሰባት እስከ 12 ያለውና ስለ በጉ መታረድ የተጻፈውን ቃል ሲያነብ እግዚአብሔር ጃንደረባውን ከልቡ ያለውን የማወቅ ጉጉት አይቶ መልአኩን ልኮለታል። ከዚህም በመንፈስ ቅዱስ በኩል አገልጋዩን ፊሊጶስ መርቶ በጉ ኢየሱስ እንደሆነና ተስፋውን መፈጸም ያስረዳል። በት ክፍል መሰረት በማድረግ ወንጌልን በጎዳና ላይ በአዲስ አቀራረብ ወደ አላመኑ ወገኖች ለማድረስ ጥረት ይደረጋል ተብሏል። የጎዳና ላይ ስብከተ ወንጌል ፕሮጀክቱ ወንጌልን ለመጀመሪያ ጊዜ በጃንደረባው በኩል ወደ ኢትዮጵያ ብሎም አፍሪካ እንደገባ ከሚታመንበት ታሪክ ጋር ተያይዞ እግዚአብሔርን ለማወቅ የልብ ዝግጅት እንደሚያስፈልግ እንደሚረዳም ታውቋል። በአጠቃላይ በአዲስ አቀራረብ በጎዳና ላይ የሚካሄደው የወንጌል ስርጭት ፕሮጀክቱ ክርስቶስ ኢየሱስ አዳኝ አድርገው ያልተቀበሉ ወገኖች ወደ ንስሐ የሚጋብዝና ሰዎች እግዚአብሔር መንግስት እንዲቀርቡ ጥሪ የሚያደርግ መሆኑን ወንድም ጥበበ አክሊሉ በተለይ ላይ ወት ቴሌቪዥን አስታውቋል። ወት ቴሌቪዥን ተመልካቾቻችን፣ መረጃዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። የዓለም የወንጌላውያን ጥምረት በኮሪያ መካሄዱ ተገለጸ። ባልደረባችን ሮማን ከሊል ተጨማሪ አላት። ዶክተር ሰብለወንጌል ዳንኤል በክርስቶስ ኢየሱስ የፈረሰውን ግድግዳ መልሰን መገንባት የለብንም በማለት ተናገሩ። ይህን የተናገሩት በደቡብ ኮሪያ ሴዎል ከተማ እየተካሄደ በሚገኘው የዓለም ወንጌላውያን ጥምረት ጠቅላላ ጉባኤ ላይ ነው። በዓለም ዙሪያ የሚገኙ ወንጌላውያን በያዝነው ሳምንት በደቡብ ኮሪያ ሴዎል ከተማ የዓለም ወንጌላውያን ጥምረት ጠቅላላ ጉባኤ ላይ ለመሳተፍ ተገኝተዋል። የኢየሱስ ክርስቶስ ስቅለት ሁለት ሺኛ ዓመት በሚከበርበት በፈረንጆቹ 2033 በዓለም አቀፍ ደረጃ ወንጌልን ለማድረስ ያለመ ጠቅላላ ጉባኤ እንደሚሆንም ተጠቅሟል። የተለያዩ ሀገራት ተሳታፊዎች በሚገኙበት በዚህ ፕሮግራም ላይ የዓለም ወንጌላውያን ጥምረት ሴቶች ኮሚሽን መሪ የሆኑት ዶክተር ሰብለ ወንጌል ዳንኤል በስፍራው ላይ ተገኝተዋል። ዶክተር ሰብለ ወንጌል ዳንኤል ባደረጉት ንግግር ሴቶች በቤተ ክርስቲያን ማሳተፍ አስፈላጊ እንደሆነ ያነሱ ሲሆን፣ በኢየሱስ አማካኝነት የፈረሰውን በዘር፣ በጎሳ፣ በቤተ እምነት እና እና በጾታ መካከል ያለውን ግርግዳ መልሰን ልንገነባ አይገባም በማለት ተናግረዋል። እናም በጠቅላላ ጉባኤው ላይ የተናገሩት ንግግር በዓለም አቀፍ የወንጌላውያን ጥምረት ላይ ኢትዮጵያ ያላትን ንቁ ተሳትፎ እንዲሁም በዓለም አቀፍ የክርስቲያን ማህበር ላይ ያላትን እያደገ ያለ ተጽዕኖ የሚያሳይ እንደሆነ ተመላክቷል። ዶክተር ሰብለ ወንጌል ያስተላለፉት መልእክት እስከ 2023 ወንጌል ለሁሉም መድረስ አለብን ከሚለው ከጥምረቱ ዋና ሀሳብ ጋር የሚሄድም ነው። ከዚህ ባለፈ ክርስቲያኖች እርስ በእርሳቸው ያላቸውን ግንኙነት በፍቅር በትህትናና በአገልግሎት መንፈስ በማድረግ ወንጌልን በህይወታቸው መኖር አለባቸው በማለት ተናግረዋል። በቦታው ላይ መገኘታቸውም ኢትዮጵያ ለዓለም አቀፍ የወንጌላውያን ንቅናቄ ያላትን ቦታ እንዲሁም አፍሪካውያን የወደፊቱን የክርስትና እርምጃ ለመውሰን ያላቸውን አስተዋጽኦ እያደገ ለመምጣቱ ማሳያ እንደሆነም ተጠቅሟል። በያዝነው ሳምንት በሚደረገው ስብሰባ ላይም የቴክኖሎጂ ለውጦች፣ የከተማ ወንጌል ስርጭት እና የአፍሪካ ቤተ ክርስቲያን ፈጣን እድገት ከሚነሱ አጀንዳዎች መካከልም ይገኙበታል። በእንግሊዝ አስፈሪ ጭራቅ ነው የተባለው የሰባ ድመት ሆና ተገኘች። በዳርትሙር ረግረጋማ ስፍራዎች የሚንሸራሸርና በጎችን የሚያጠቃ ሚስጢራዊ አውሬ አለ ሲሉ አፈታሪኮች በነዋሪዎች ዘንድ ለረጅም ጊዜ ሲዘዋወሩ ቆይተዋል። ነገር ግን በቅርቡ ሚስጥሩ ተፈቷል ሲል ዘጋርዲያን ዘግቧል። አንድ ሹፌር በአጋጣሚ ስህተት ወደሆነ መንገድ ታጥፎ በድንገት አዳኙን ሲያየው በደንብ የጠገበ ድመት ሆነ። ዝም ብዬ እየነዳው ነበር እና በድንገት ይችን ግዙፍ ድመት አየዋት። እዚያ ቆማ ቀጥ ብላ እያየችኝ ነበር። በጣም አስጊ ትመስል ነበር። መጀመሪያ ላይ ከካም መውጣት ይገባኝ እንደሆነ እንኳን አላወቅኩም ነበር። ከዚያ በኋላ ጭራቁ ወደ ጫካው ገባ ሲል ተናግሯል። ያለው ፊደል ፖስት ነው። ውድ ተመልካቾቻችን መረጃዎቻችንን የተከታተላችሁትን ይመስል ነበር። መረጃዎቹን በመምራት እኔ አስጨናቂ አጣሙ ከመላው የህይወት ቴሌቪዥን የስቱዲዮ ባለሙያዎች ጋር ቆይታ ረኩኝ። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ